በቃ እዚህ ጋር እስኪ ቆይ አንዴ ላስረዳቸው። ፖዝ አድርገው፣ ፖዝ አድርገው፣ ፖዝ አድርገው። ይኸውልህ እዚህ ጋር ላይ እያደረገው ያለው እያጫወተው ያለው ይሄ ባረንጓዴ ያለው ነው። እረርተኛ ልደት ማለት እሱ የሚል እኮ ነው። ራሱ የላከው ነው። ወንድሜ ላከልኝ፣ ወንድሜ እየደወለ ነው ብሎ ነው አይደል ያሰማው። አልተረዳችሁኝም? ራሱ የቀዳው ነው ይሄ። ገባኝ፣ አሁን ገባኝ። ራሱ ከዩቲዩብ ነው የቀዳው በዚህ በቀኝ በኩል ያለው ትራክ ይላለ ራሱ ከኢትዮ ከኢትዮ ቀንዳውና ወይ እሱ ለሆነ ሰው ወይ ለሚስቱ ወይ ደግሞ ለሁለተኛው አካውንቱ ለራሱ ላከው። ከዛ እሱ ተደወለልኝ ወንድሜ ሊልክልኝ ነው ብሎ ይኸው። ከላይኩ ምንም የለም ፕላስ ሆል ሁሌም ሁላችሁም ቴሌግራም ላይ እኮ ቼክ ማለት ትችላላችሁ። እናንተ ምስልቁት ነው አረንጓዴና በዚህ ሳይድ የሚሆነው ቴሌግራም ላይ ስትላላክ በቀኝ በኩል ያለው የኔ ነው ማለት ነው። አዎ ይሄ ቴሌግራም ሚሴጅ ሲመጣል ወደ ግራ ነው የሚሆነው፣ የላኪው ሰው አሁን እዚህ ስክሪኑ ላይ እንደምታዩት የላኪው በነጭ የሆነና ወደ ግራ ነው የሚሆነው። ወይም ደግሞ ዋናው ሰው ለአንተ፣ አንተ ደግሞ ለሌላ ሰው ስትልክ፣ እኔ አሁን ለሌላ ሰው ብልክ በቀኝ በኩል ይሆንና ልክ እንደዚህ ግሪን አይነት ነገር ይሆናል። አሁን ይሄ ኤርሚያስ እሱ የተቀበለው ሳይሆን በቀኝ በኩል ያለው ለሁላችሁ የሚታያችሁ ምልክት አርግ፣ በስኪ አንዴ ይሄው። በጠቁማቸው በጣት ጠቁማቸው አንድ አንድ ቢነ እሱኛውን ሳይሆን ይሄኛውን። ይሄ አይደለም? አዎ እሱኛው። ይሄ ማለት ኤርሚያስ ደረሰኝ ያለው ተላከልኝ ያለው ተልኮለት አለ ይሄ እሱ ራሱ የላከውን ቴሌግራም ላይ በዚህ በቀኝ በኩል የሚሆን ከሆነ አንተ ስትልከው ነው። ወዲ ወደዛኛው ውሰድላቸው ያኛው ጋር ምልክት ወደዛ አርገው። ጣት ወደዛ ስታደርገው ያኛው ደሞ ሲመጣልን መልክት ሲመጣልን መልክት ሲመጣልን። ስለዚህ ኤርሚያስ ከፍቶ እያሰማን ያለው አሁን ልጁ ያሳያችሁ በቀኝ በኩል ያለው ሚኒንግ ምንም አይነት ነገር አልተላከለትም ሱ ራሱ ሪከርድ ያደረገውን ወይ ለሌላ ለሌላ ሰው ልኮት ወይ ወደ ሌላኛው አካውንቱ ልኮት ተላከልኝ ብሎ እያሰማን ነው። ሌላኛው ውሸት በዚህ ልክ በዚህ ርቀት ቤተ ክርስቲያንን ለማስጠላት መሄድ ማለት በጣም የሚያሳዝን ጉዳይ ነው። ስለዚህ ማሳየት የነበረበት ቴሌግራም ነው። ስለዚህ ቴሌግራም ይሄ ነው እንግዲህ እንደዚህ ነው የሚሆነው። ይሄ ከለር ነው የሚመጣው ሲል፣ ይሄ ከለር ማለት የላኪ ከለር ነው። አሁን አንተ ስለላከው ከለሩ እንደዚህ ነው። የኤርሚያስም እንደዚህ አይነት ነው ከለሩ። ያ ማለት ተልኮለት ሳይሆን ራሱ ለሌላ ሰው ልኮ ነው። ይኸው ከለሩ፣ ይኸውልህ። አሁን እሱ በትክክልም ወንድሙ የላከለት ቢሆን ኖሮ ፕሌይ ማድረግ የነበረበት ነጩ ነው።

ማተ ስለሆነ እቺ ውሸት ብዙ ሰው አላስተዋለት መሰለኝ። በደንብ ወደ ባላ እንግዲህ ሲመች ደጋግሙት ይ በደንብ እንሄድበታለን። ቅዱስ ቁርባን ላይ ስለሆነ እየዋሸና በዋነኝነት ውሸቱ እንዳለ ሆኖ ለማስጠላትና በጣም ሰዎች ቦታ እንዳይሰጡት ነገ እኮ የሚቆርብ ክርስቲያን እንዳይኖርም ይህ ሁሉ ልፋት ይህ ሁሉ ግርግር ነገ ከካህናት እጅ ከካህናት እጅ ነገ ሰዎች አምኖ ቅዱስ ቁርባን እንዳይቀበሉ ነው። ይሄ ሁሉ ውሸት እየተከናወነ ያለ ነገ ቅዱስ ቁርባን የሚያቃልል ሰው እንዲኖር ነው። ነገ ወደ ቅዱስ ቁርባን ሰዎች እንዳይቀርቡ፣ ነገ ሰዎች መዳን እንዳያገኙ ነው። ይሄ ሁሉ ስራ የተሰራ ያሉ። በዚህ ምክንያት ታዲያ ሰው በዚህ ልክ የአንድን ትልቅ ቤተክርስቲያን ቤተ እምነት በውሸት በተደራጀ መረጃ እራሱ በራሱ በሚልከው ሰነድ እንደዚህ የሞተ በሕይወት ያለን ሰው ሞቷል በማለት ቅዱስ ቁርባን ተበረዟል፣ የገደሉትን በቁርባን ነው ብሎ እዚህ ደረጃ የሰውን ስም የቤተ እምነትን ስም ማጥፋት ያውም ዶግማ የሆነ ትምህርታችን ላይ ያው እጅግ ዶግማ የሆነ ትምህርታችን ላይ የዘላለም ሕይወትን ይሰጣል ብለን በምናምኑ በቅዱስ ቁርባን እኛ እና ፕሮቴስታንቶች እጅግ በጣም ብዙ ሰፊ ልዩነት ሊኖረን ይችላል። ልዩነታችን እንወያይበታለን እንጂ ፕሮቴስታንትን ሃይማኖት አምጥተን እንዲህ ነው እንዲህ ነው ብለን ባልሆነ ነገር እየከሰስን በአምልኮታቸው በተለያየ አይነት ነገር ገዳይ ነው፣ ወደዛ ነገር እሱ እኛ ላይ ባደረገው ልክ አድርገን አናቅም። እኛ እንደዛ አድርገን አናቅም። እንወያያለን፣ በልዩነት እናወራለን፣ ባለን ሰፊ ልዩነት አዎ፣ ይሄ ግዴታ ተወያይተን እውነቱን የሚያቅሰው ወደ እውነቱ ይመጣል። ከዛ በዘለለ ፕሮቴስታንት ኢቨን የጌታ እራት ብሎ የሚያቀርቡት መርዝ ነው ሰውን ይገሉበታል ብለን እና ያውቃለን። እኛ ከምንም ያዘጋጁት ከምንም ያደርጉት በቃ አምኖ የሚያደርጉት ነገር ነው ለራሳቸው ነው። ይሄ ትልቅ ቤተክርስቲያን ለዘመናት የጸናች ቤተክርስቲያን በውሸት እጅግ በጣም በተቀነባበረ መንገድ የቤተክርስቲያኒቷን ስም ለማስጠፋት ይህን ያለ ርቀት የሄደው ይህ ሰው፣ ይህ ችግሩ ከግለሰብ ጋር ብቻ ሳይሆን ከታላቋ ቤተክርስቲያን ጋር ነው። እናም ደግሞ የተነሳው በጠላትነት ነው እንጂ በእውቀት ቤተክርስቲያን ያለው ለመወገድ ሳይሆን በጠላትነት፣ እጅግ ልቡ በጣም የከፋ ነው። የከረፋ ልቡ የከፋ አንደበቱ የከረፋ ሰው ነው እጅግ ሰቅጣጭ፣ በጣም ጥላቻ የተሞላ በጣም የተሰገሰገ ጥላቻ እልህ ያለበት እጅግ በጣም ክፉ ነው። ክርስቶስ ምስክር፣ አንተ ፕሮቴስታንቶች ሁሉ አትወክልም። አንተ በጣም ክፉ ሰው ነህ፣ ጨካኝ አረመኔ ሰው ነህ። እንዳንተ እንደዚህ ክፉ ሰዎች ካሉ እነሱን ትወክላለህ እንጂ ሌላውን ሰው አትወክልም። አንተ በጣም ጨካኝ አረመኔ፣ ቢቻልህ ቤተክርስቲያኒቷን በአንድ ቀን ብታፈራረሳት ደስታ ነበር ቢሆንልህ። በአንተ ወሬ ልክ ቢሆን ኖር በአንተ ንግግር ልክ ቢሆን ኖር ከዚህ በላይ ብዙ ነገር ባድረግ ክርስቲያኖች ግን፣ እግዚአብሔር ደግሞ በእንደዚህ አይነት እጅግ በጣም ወሳኝ በሆኑ ነገሮች ላይ ደግሞ ዝም አይል፣ ያጋለጣል፣ ያዋርዳል፣ ባደባባይ ያዋርዳል። እና ይህንን መረጃ ያመጣችሁ ውሸቱን ያጋለጣችሁ ሰዎች ማለት ነው፣ እግዚአብሔር አምላክ ይባርካችሁ። አባታችን ቀሲስ ዲ በኩሉ እግዚአብሔር ረጅም ዕድሜን ከጤና ጋር ያድሉት፣ ረጅም ዕድሜን ከጤና ጋር ያድሉት። በጣም ነው የምናመሰግነው። ሌሎችም ወንድሞች ይሄ ነገር እኔ ብቻ አይደለም ሌሎቻችንም በስፋት ልናወራበት የሚገባ ጉዳይ ነውር ስለሆነ ቅዱስ ቁርባን አማናዊ ነው የሚለውን ትምህርት ስትሸነፉ ማሳመን ሲያቅታችሁ ማስረጃ ማቅረብ ሲያቅታችሁ በእነዚህ አይነት ነገር ደግሞ መጣችሁ፣ በመርዝ ነው የሚሰራው ማለት ጀመራችሁ። ምን አይነት ጥላቻ ቢኖራችሁ ነው? ምን አይነት ክፉ ልብ ቢኖራችሁ ነው? ምን አይነት ጨለምተኝነት ቢኖር ነው? በህግ ያስጠይቃል። በትክክል አንዳንዴ አንድ ያው ጊዜ ምንድነው፣ ጊዜ ሰጠው ምንድነው ይባላል፣ እንደዛ የሚባል ነገር አለ። ብዙ ነገሮች ቤተክርስቲያኑ ፈትነዋታል ድንጋይ ይሰብራል እና እጅግ በጣም በጣም በጣም የሚያሳዝን የሚያሳዝን። ሁሉም ነገር ለበጎ ነው። ይህንን የምትመለከቱ ክርስቲያን ወንድሞች፣ እህቶች፣ በእነዚህ በቅዱሳት ሚስጥራት ላይ የመጽሐፍ ቅዱስ ትምህርት እጅግ በጣም ግልጽ ከመሆኑ የተነሳና በማያሻማ መልኩ ግልጽ ሆኖ ስለተቀመጠ ግልጽና ግልጽ ሆኖ ስለተቀመጠ ይህንን ነገር በመጽሐፍ ቅዱስ እውነት ማሸነፍና ውሸት ማድረግ ስላልተቻለ አንድና አንድ አማራጩ ምንድን ነው ማለት ነው? ገዳይ ነው ብሎ ማስወራትና መዋሸት በዚህ ልክ የሚያምኑትን ሰዎች ወይንም ደግሞ በዚህ ልክ ሊሰሙት የሚችሉትን ሰዎች ወይም ደግሞ የዋሁን ሕዝብ መንዳት ይሆናል ማለት ነው። እግዚአብሔር ደግሞ ዝም አይልም ነው። ውሸት ልትቆይ ትችላለች እንጂ እስከ መጨረሻው ግን አትጸናም። እውነት ልትዘገይ ትችላለች ግን አትደበቅም፣ ትወጣለች ፍረዛ እግዚአብሔር በራስ በራስ መረጃ ዘመኑ የቴክኖሎጂ ነው። የምንፈልገውን ነገር በአንድ ቅጽበት ማግኘት እንችላለን። በህይወት ያለን ሰው ሞቷል፣ የላከውን ነገር ተልኮልኛል ብለህ ማምታታት በራሱ ምን ያህል ውሸት እንደሆነ ያሳያል። የአንተ ተማሪዎች፣ አንተን የሚያዳምጡ ሰዎች ይህን እንደሚያሳዝኑ እንዴት በጥላቻ የተሞሉ ናቸው። ወደር የለሽ ጥላቻ ያለባ ለቤተክርስቲያን ይውታ ወደር የለሽ ወደር የለሽ ጥላቻ። ከዚህ በፊት አባ ማን በሚባሉት ስንክሳር ላይ ባለው መጽሐፍ ዋሸ። ከዛ አክሊል ገብቶ ተወያየ። አክሊል ገብቶ ሲወያይ ዳሃ ጸልሳነው አልክ። እንደገና ደግሞ ሳትቆይ እየተመለሰ በዚህ ጉዳይ መጣ። ምን ያህል ውሸታም ወጭ ነው። አብረው ሲሰሙ፣ ሲያጨበጭቡ፣ ሲገረሙ የነበሩት ሁሉም ሙሸታ ሙሸ እኔ የምናገረው ነገር ሁሉንም ወክዬ አይደለም። እሱን የሰሙ እሱን ያገዙ አዎ ጎበዝ ያሉት እያንዳንዳቸው ግን እያንዳንድሽ እያንዳንድሽ ግን ያን ቀን ከጌታ ፍርዱ እንደምትቀበል ግን ማወቅ መቻላለን ዳ ጸልሳ እንጥላለን አውቀ ያወራውን ነገር በፊት በፊት ኦርቶዶክሳውያን ፕሮቴስታንቶችን ይጠሏቸዋል ያባሯቸዋል ነበር አለ የሚባለው አይደለም። ፕሮቴስታንት አማኞች በተለይ አንዳንድ አገልጋዮች እጅግ በጣም ቤተክርስቲያኗን ይጠሏታል። በቅርብ አልነግራችሁ ብዙ ነገር አለ። ወደ ቤተክርስቲያን እየተጨመሩ ያሉትን ነፍሳት እንዴት እንደሚያስጨንቋቸው በቻሉት አቅም፣ በሥራ ገበታቸው እንዴት እንደሚያስጨንቋቸው ነግራችኋለሁ። በጣም ወቀ ወራዳ የወረደ ስራ ነው የሚሰሩት፣ እንዴ በጣም ነውር ነው። ማታ የምገባበታለሁ ላይ ቪዲዮ ያላችሁ ሰዎች ላኩልኝ እያንዳንዱን በውስጥ እያንዳንዱን በውስጥ ላኩልኝ ያላችሁ መረጃዎች ላኩልኝና ድጋሚ ላይቭ ላይ ብዙ ሺህ ሰው በተሰበሰበበት ማለት ነው፣ በጣም ብዙ ሺህ ሰው በተሰበሰበበት የዚህን ሰው የውርደት እና ነውር እናሳየ ሌሎችም እንዲጠነቀቁ መወያየት ካለባችሁ በእውነትና መጽሐፍ ቅዱስን መሰረት አድርጎ አለቀ። ከዛ ውጭ የቤተክርስቲያን ስም ማጥፋት አረመኔ በማስባል ገዳይ በማስባል ማንንም ማሸነፍ ማሸማቀቅም አትችሉም። እውነት ካለህ በመዳን ጉዳይ መተመወያት፣ እኛ ከእናንተ ጋር የግል ጸብ የለንም። ሁላችንም ኢትዮጵያውያን ነን፣ አንድ ሀገር ነን ያለን። ከዛ ውጭ ያለያየን ሃይማኖት ነው። ባለያየን ጉዳይ ላይ እናወራለን እንጂ ከዛ በዘለለ የየትኛውም ቤተ እምነት ጋር የግል ጸብ የለንም። የምናወራው በመረጃና በማስረጃ ይሆናል። እንዳንተ አይነት ግን እንደዚህ ጨለምተኞችና ጭፍን ጭፍን ጥላቻ ያላቸውን ሰዎች ግን በእንደዚህ አይነት መንገድ ሲመጡ እንዴት ማናገር እንዳለብን ደግሞ እናውቃለን። እንዴት ማናገር እንዴት ደግሞ መልስ መስጠት እንዳለብን እናውቀዋለን። በደንብ እንሄድበታለን። ይህንን ጉዳይ ይህንን ውሸትህን ይሄንን የውሸት ክስህን ያደረከውን ሴራ በደንብ በደንብ ደግመን ደጋግመን ደግመን ደጋግመን እንሄድበታለን እና ከአንተ ጋር የሚግ ተለተሉት ጨለምተኛ ፕሮቴስታንቶችን ደግሞ እነሱንም ደግሞ መልስ እንሰጣለን። በዚህ አጋጣሚ ነው ነው እንደዚህ አይደረግም። በጣም ተጎድታችኋል ማለት ነው። እኛ እዚህ ሚዲያ ላይ ከእናንተ ጋር በምናደርገው ውይይት በጣም አዝናችኋል ማለት ነው። በጣም አቅቷችኋል። በጣም እጅ ሰጥታችኋል ማለት ነው ይሄ የሚያሳየው ያንን በጣም እጅ ሰጥታችኋል። በቃ የለም ምን አለ ቅዱስ ዮሐንስ አፈወርቅ፣ ሰይጣን ያለውን ጦር ሁሉ ወረወረ፣ ዝናሩ ሁሉ ተጠቅሞ ባለው ኃይል ሁሉ ቤተክርስቲያን ላይ ጦሩን ወረወረ፣ ጦሩን ኃይሉን ሁሉ ጨረሰ፣ ቤተክርስቲያን ግን ተሻገረች። ያላችሁን አቅም ሁሉ ስም በማጥፋት ጨለምተኛ ናት በማለት ጣዖት አምላኪ ናት በማለት ያላደረጋችሁት ነገር የለም የኛን የቤተክርስቲያን ልብስ በመልበስ ቤተክርስቲያን ውስጥ በመሰግሰግ በተሐድሶ እንቅስቃሴ፣ በሚሽነሪ እንቅስቃሴ፣ በግልጽ በውስጥ በውጭ በብዙ ነገር ተሞከረ የቤተክርስቲያኒቷን ስም ለማጠል በጣም በብዙ። ግን ስቲል ቤተክርስቲያኒቷ እየተሻገረች ነው፣ ትሻገራለች። ሰዎቹም ደግሞ አይናቸው እየተከፈተ ወደ ቤተክርስቲያን ንብረት እየተጨመረ እኛ እናንተ በምትሄዱት ርቀት ልክ ሄደን አናቀ ካህን አስመስላችሁ ቆባ ልብሳችሁ የመኖክሲ ልብስ አስለብሳችሁ ቢራ ሲይዛችሁ ፎቶ አንስታችሁ ይሄው የኦርቶዶክስ ጉድ ብላችሁ ትለቃላችሁ። እስኪ የቱ ኦርቶዶክስ ነው የፕሮቴስታንት ፓስተር አስመስሎ ራሱ ይሄ ነሱ ጉድ ነው ብሎ ሲሰራ ይዋለ ኦርቶዶክሳዊ የለም። እናንተ አዳራሽ ውስጥ በመግባት ይሄ እነዚህ ጉድ እንደዚህ ነው ብሎ ወጥቶ የሚናገር ሰው የለም። እኛ ቤተ ክርስቲያን ቆብና መስቀል እያስያዛችሁ እያስገባችሁ? ሰውን ለመበረዝ ምን ያህል ርቀት ነው ምትሄዱት? ምን ያህል ርቀት ነው ምትሄዱት? ምን ያህል ነው። ይሄ ሁሉ የሚያሳየው መድከማችሁን አቅም ማጣታችሁን። በእርግጥ እዚህ ሚዲያ ላይ እጃችሁን ሰጣችኋል። የለም በቀን በስነ ስርዓት መጥቶ የሚያወራ የለም፣ በመዳን ጉዳይ የሚወያይ ሰው የለም። ጥያቄ የራሳችሁ ወገኖች እንኳን ጥያቄ ሲጠይቋችሁ አንገበግቧቸዋል። አደለም እኛ እናንተ ስንጠይቅ። እኛ ማንም ይምታ ከትም ቦታ ይምታ ምንም ይዞ ይምታ ጥያቄ እስከጠየቀን ድረስ ጥግ ድረስ በፍቅር እናስተምረዋለን፣ እንመለስለታለን። ከዛ ውጭ ለምን የምናደርገው ነገር የለም። በእግዚአብሔር ቃል ለመወያየት በሮቻችን፣ ደጆቻችን ክፍት ናቸው። ግን ቤተ ክርስቲያን በእንደዚህ አይነት ውሸት የምትናገራት ከሆነ አልፋታህ አልፋታህ። አንድ ቀን ደፍረ መወያየት ሳትችል እንደ ወንዶቹ ሚዲያ ላይ ከመጣህ ሰዓት ጀምሮ እንደ ሌሎቹ መወያየት አቅቶ በተቀመጥክበት ቦታ ቆመህ እንኳን ማስተማር ሳትችል 24 ሰዓት ገድልና ድርሳን እያልክ ድርሳኔቷን እያዋረ ተሳስተ በሐዲስ ኪዳን መጽሐፍት ከኦርቶዶክሳን ጋር መወያየት እያቃተ እውቀት የሌላቸውን ሰዎች እያደናገር የውሸት ድራማ እየሰራ ይኸው ለዘመናት ኖርክ። ውርደት ነው ነውርም ነው። በአንተ ምክንያቱም ሰፊውን የፕሮቴስታንት ሕዝብ ከኦርቶዶክሱ ሕዝብ ጋር ባታጣላ መልካም ነው። አብረው የሚኖሩ ብዙ ኦርቶዶክሳውያን አሉ። አንተ ውጪ ሆነ የምታወራው ወሬ እዚህ ጋር ካሉት ሰዎች ጋር ፀባት ቀስቅስ አንተ በምታ በምታወራው ውሸትና ውሸትና ስም አጥፋ እዚህ ሀገር ውስጥ በሰላም የሚኖሩ ኦርቶዶክሳውያንና ፕሮቴስታንቶች እንዲደባደቡ እንዲባሉ አታድርግ። ከቻልክ እውነትን ስበክ፣ ከቻልክ በመረጃ አውራ፣ ከቻልክ በስነ ስርዓት ቁጭ ብለህ ገብተህ ሰዎች በሚያደርጉት ዊት መወያየት። እንደዚህ ተዳፍረ ስትመጣ ደግሞ እግዚአብሔር ያዋርዳል። አንድም ኦርቶዶክሳዊ ሰሞኑን ርዕሳችንና አጀንዳችን ይሄ ነው። በቃ አለቀ። በየትኛውም ቤት በየትኛውም ቦታ ላይ ሊወራ የሚገባው የዚህ ሰውዬ ውሸት እና የዚህ ሰውዬ ክፉ ድርጊትና ምን ያህል ለቤተ ክርስቲያን ጥላቻ እንዳለው በየሰዓቱ ምናወራው ይሄንን ነው። እስኪ ሰለች ድረስ እስክታፍርበት ድረስ ደሞ አንተም ሰው ሆነ ሰዎች ንስሓ ግቡ ምናምን ምናምን ምናምን። አሳፋሪ! እግዚአብሔር ይቅር ይበልህ። ስማ፣ የአንተን ውሸት ወደ ልጆች አያጋባባቸው። በጣም ነውረኛ ሰው ነው፣ በጣም ነውረኛ። እና ይህን ነው የምለው። በደንብ ማታም፣ በደንብ ነው የምገባበት በዚህ ጉዳይ። በደንብ በደንብ በደንብ በደንብ በደንብ። ምክንያቱም በማይደፈረውና በማይነገረው ነገር ነው የሚመጣው። ነገ እኮ ሰው ሲያስቀድስ እኮ ቅዱስ ቁርባን ለመውሰድ እኮ እንዲሳቀቅ ሊያደርግ እኮ ነው የሰውዬው። ነገ እኮ ሕጻናትን አምጥተን ስናቆርባቸው እኮ እንዲፈሩ ሊያስደርግ እኮ ነው። ነገ እኮ የሚቆርብ ሰው እንዳይኖር ሊያደርግ ነው፣ በውሸት ድራማው ማለት ነው። ምን አይነት ውሸት! ምን አይነት መቀደድ ነው? ምን አይነት ጥላቻ ነው? በእርግጠኝነት የወደቀው ሰይጣን 95% እሱ ጋር ያለው ጅማ በዚህ ልክ ልክ እንደዚህ አይነት ውሸት እና ንግግር ከጤነኛ ሰው አይሰማም ና እንደዛ ነው። ተመልሰን እንገባበታለን ማታ። አሁን እንጦጦ ኪዳነ ምሕረት ነኝ ያለሁት። እያንዳንድ ሁሌ ምን የዚህ ነው፣ ተጣጣ ነው። የሚገርመው ሁኔታ እ ስቲቨን ዲያስ አየ አዙሮ በዛ ጋ ደሞ ብዙ ብዙ ነገር ታያላችሁ። ቀይ ደጇ ይናፈቃችሁ ቦታ ይናፈቃችሁ፣ አየሩ ራሱ የሚናፍቅ ቦታ እኮ ነው። የሁለቱን ለመናገር በጣም መናከም፣ በጣም መናከም፣ ሰው ይጋባል ነው የምለው። ይሄን ሰማን አርባ አምስት ሙሽራ አርባ አራት ሙሽራ ምናምን በአንድ ቦታ

ሰው በቅዱስ ቁርባን በተክ ቤተክርስቲያን የሚጋባው የምር በጣም ደስ የሚለው እና ይሄው፣ ቤተክርስቲያኒቷ እንጦጦ በጠዋት ይመጣሉ፣ ጸበል ይጠመቃሉ፣ እዚህ ቆይተው ይወጣሉ። ሁሌ ጠዋት ጠዋት ሁሌ ነው።